በውጭ ሀገር ያሉት ልጆቿ በስልክ ነው የሰሙት፣ ወይ ደግሞ እንደ ማንኛውም በሶሻል ሚዲያ ላይ ሰምተው እጅግ በጣም ነው ያዘኑት። እና ልጆቿ ህልፈቷን በሶሻል ሚዲያ ነው የተመለከቱት? አዎ ልጆቿ። አሁን በጣም ያሳዘነን ነገር ትልቁ ነገር ቢኖር ሶሻል ሚዲያ ላይ ቀድሞ ነበር የወጣው። ሶሻል ሚዲያ ላይ ቀድሞ ወጣ መረጃው። እኔ ደግሞ የሚገርምሽ እኔ ራሱ እንዴት አወቅ ብለሽ ብትይኝ ሶሻል ሚዲያ ላይ አይተው የእኔና የሷን ወዳጅነት የሚያውቁት እውነታውን ለማጣራት እኔ ጋር ሲደውሉ እኔም ከሶሻል ሚዲያ ነው መርዶን የሰማሁት። እኔም ወዳንተን የደወልኩት ልክነሽ ልክነሽ መሲ። በጣም አንቺን ብቻ ሳቶኝ በጣም ብዙ ጋዜጠኞች፣ በጣም ብዙ የስራ ባልደረቦችን ለማረጋገጥ ከቤተሰቦቿ ጋር አደለም የደወሉት እኔ ጋር ነው የደወሉት። ግን እኔም ደግሞ በጣም በሚገርምሽ ሁኔታ እንደ ማንኛውም ሰው ሶሻል ሚዲያ ላይ ነበር መጀመሪያ ያየሁት። ሌሎች ከሚቀርቧት ማለት ነው። ይሄ በጣም ከባድ ነው። እንግዲህ አሁን በተለይ ከሀገር ውጭ ከሆኑ ልጆቿ ያሉት የእናታቸውን ሞትና ድንገተኛ ሀዘን በዚህ አይነት መልኩ መስማታቸው በጣም ከባድ ነው። እንግዲህ አሁን ዘመኑ የዲጂታል ስለሆነ ትንሹም ትልቁ መረጃ ቀድሞ ወደ ማህበራዊ ሚዲያ ነውና የሚመጣው። ይህ በጣም ከባድ ነው በእውነት ፈጣሪ አጽናችሁ ነው የምንለው።